ጨዋታው ጊዜ ማን ቤት ነበር የሚለውን ነገር ዛሬ ላብራራላችሁ፣ ግራ የተጋባችኋላችሁ። ግን በመጨረሻ ሄሉ ዛሬ ታሪክ ሰርታለች፣ ለማ ለቢኔያ ማለት ነው። እሱም ያደረገችው ምንድነው እምታዩት እንግዲህ ይሄው መስቀል አድርጋለች ማለት ነው። እና ወደ ቤተሰቦቻችን እንደዚህ ኦ ሄሉ አሳስባኛለች። እነ ሩቲ ደግሞ እንግዲህ እንደዚህ ዘና ፈታ ያሉ ነው። የድሮ ጓደኝነታቸውን ብትመልሱት በጣም ደስ ይለናል ማለት ነው። እንግዲህ ሩቲ ሰርጓ ላይ ትገኛለች ብዬ አስባለሁ ሰባት ላይ ይሄሉ ይሄ ደስ ይለኛል ማለት ነው። የቅመሟ ንጉስና፣ እንግዲህ የናኒ ንጉስ እንግዲህ እዚህ ጋር ብሩክ፣ ብሩክ የሚያባብለው ሰው አለ፣ ሀብ ደግሞ የሚያባብለው የለም። በመሀል ላይ ያለውን ክፍተት እዩት እንግዲህ እዩት፣ በመሀል ላይ ያለውን ክፍተት ማለት ነው። እና ብቻ በጣም የሚያስቅፋን የሚያደርግ ነው፣ ቲክቶክ ላይ ስታደርገው የነበረው ማለት ነው። እና ዛሬ የመጣሁበት ነገር ምን መሰላችሁ? ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለ እንደናና እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ሀይሚዬ እኔ ምንም ባረግ ምን አታምኖኝም፣ ለምንድን ነው የማታምኖኝ ብላ በጣም ተናዳለች። ምክንያቱም የፋሲል ፋሲል ቀለበቱን አድርጎላታል ብላችሁ ለምን አላመናችሁኝም? ብላ በቃ በጣም ተናዳባችኋለች ቤተሰብ። ተውመኑላት አድርገዋለች በሉ አታደርገውም እያላችሁ እየተከራከራችሁ፣ እንግዲህ እሷ እኔ እንድታምኑኝ ምን ማድረግ አለብኝ ቀለበቱን አድርጌዋለሁ ግን አሁን ላይ አልፈልገውም ብላ እንግዲህ የራሷን ሀሳብ ሰጥታለች ማለት ነው፣ በትናንትና ቪዲዮ ማለት ነው። ዛሬ ግን የመጣሁበት ነገር ምን መሰላችሁ ውድ ቤተሰቦቼ ተትናንቱ ወዲያ ተትናንትና ወዲያ ቡርኬ ኳስ የት ሲጨዋወቱ በጣም መሬት ላይ ተንከባዶ ደስታውን እየገለጸ ነበር። ብዙ ብዙ እህቶቻችን እኛ ደስታ ነው የምንፈልገው ብላችኋል። በጣም ደስታ ከምንም በላይ የሚያስደስት ነገር ነው። ነገር ግን ቤቱ ግን የት ነው ብላችሁ ብዙዎቻችሁ ግራ ተጋብታችኋል። የፋሲል ቤት ነው እያላችሁ ነበር። እንዴት እንዴት የጠላቱ ቤት ተቀምጦ እንዲህ እንዲህ ይንከባለላል እያላችሁ ዲዩቲ ያደረጋቸው ነበራችሁ። በጣም ራሱን ገርሞኝ እንዴት ቤት ይሆናል ምናም ብዬ አስቤ ስለዛ ሳይ ሳይ ቤቱ የኤፍሬም እና የህያብ ነው ኤፍሬም ማለት እንግዲህ ለብሩኬት አውቃላችሁ ቤስት ጓደኛው ነው ወንድሙ ነው ለሃይሚ ደግሞ አጎቷ ነው እዛ ውስጥ ፋሲል አለ ብላቸዋል ፋሲል በፍጹም የለም በፍጹም ያለው ያ ትንሹ ልጅና የሆነ አብሯቸው አንድ ጓደኛቸው አለ ስሙ ማን ነበር እሱ ስሙ ጠፋኝ ረሳሁት ቁምጣ የለበሰው ነጭ የለበሰው ሌላኛው ቪዲዮ የቀረጻቸው ደግሞ ማለት ነው የኤፍሬም ካሜራማን ነው የቀረጻቸው። ቤቱ የኤፍሬም ቤት ነው። በሚገባ በደንብ አይቼ አጣርቼ ነው ያመጣሁት። የብዙ ሰው ጥያቄ እንዴት ከቤት ውጪ ሌላ ቦታ እንዴት ከሀይሚ ውጪ ይሄዳል? በቃ እናንተ ኮ ማለት ነው እንደውም አብዛኛውን እኔ አሁን አሁን ስረዳ ማለት ነው አብዛኛውን ጊዜ ብሩክ የት ሄደ ብሩኬ የሆነም ቦታ ስታወት ሀይሜ ትሄደች ምናምን በጣም ታስጨንቃላችሁ። እና ይሄ ነገር ብሩኬ ላይ ፎከስ አድርጎበታል ይመስለኛል ይመስለኛል እሷን ይጠይቃታል። እና እኔ ጋር ሪስክ አለው ብላ ስላለች ማለት ነው፣ ባለፈው ስትናገር እንደዚህ አይነት ነገር ስታደርጉ እኔ ጋር ሪስክ አለው ብላ ስላለች፣ እንደ እውነቱ ለመናገር እሷም የራሷ ፕሮግራም ሲኖራት ትሄዳለች፣ እሱም የራሱ ሲኖረው ይሄዳል። በዛ መካከል ግን ይመስለኛል ቦስ፣ በጣም ብዙዎቻቸው የምታስጨንቁት ነው የሚመስለኝ፣ ሳስበው ማለት ነው። እንደገና ደግሞ መኪናው ሲገዛም በጣም ብዙ ብዙ ብዙ ነገር እየተወራወረ ነበር። ለነዛ ነገሮች ግን እሱ ግድ የለውም። እሷ ግን ለምን ተናገሩብኝ የሚለው ነገር ቆርቆሯታል፣ እንደሚመስለኝ ሳስበው ማለት ነው እንጂ አሁን ፋሲል ይሄንን ቀለበት ሲጫወተው እኮ እኔ አሁን ፕራንክ እንደሆነ አውቃለሁ። ብዙዎቻቸው ፕራንክ ነው እኮ ምን አስበሽ ነው ምናምን ታላቸው ፕራንክ እንደሆነ ገብቶኛል ግን እንዴት ነው ማለት የሚያስተምረው ነገር ነው ግራ የገባኝ። መጀመሪያ ላይ ተረድቻታለሁ፣ ለሰዋፍ ለማዘጋት እንደሆነ በጣም ገብቶኛል። ምክንያቱም ብሩኬ ሁሉንም በፍላጎቱ እንዲያደርግ እያንዳንዱ ነገር ኦዴንስ ጠይቆት አይደለም ማድረግ ያለበት፣ ፍቅር ክንግለጽላት፣ እንዲሁም ቀለበት አድርግላት፣ እንዲሁም ስጦታ አስጻት፣ እንዲሁም ስጦት አይሶኬ ምንም አት አይደለም። ስጦት አስጻት ችግር የለም። ግን እነዚህ ይሄ የህይወት ጉዳይ ሲሆን ማንም ሰው ራሱ ፈልጎ ያደረገው ነገር በኋላ ላይ የሆነ ነገር ቢደርስበት እንኳን አይጸጸትም። ገባችሁ? እንጂ አሁን ሁሉ ነገር ተገፋፍቶ የሆነ ነገር በጣም ከባድ ነው። ብሩኬና ሃይሚት መጀመሪያ ላይ ታውቃላችሁ፣ ግንኙነታችን ምንም ያክል ወይ ሃይሚ ትፈልገው ወይም ብሩኬ ይፈልጋት የምናውቀው ነገር ምንም አልነበረም። ቤተሰብ ያው እኛ ቪዲዮ ስሩልን አልናቸው፣ ብዙ ጊዜ የኛን ድምጽ ሰምተው ቪዲዮ ሰሩልን። ቪዲዮ ሲሰሩልንም ተወዳጅነት ሆኑ፣ እግዚአብሔር የተመሰገነ ይሁን። ብዙ ደረጃ ደርሰው ለብዙ ሰው አርአያ ሆነዋል። ለብዙ ሰው ማለት ነው፣ ከምላችሁ በላይ ማለት ነው። ምክንያቱም አብረሽ እና በሩታ በጣም ብዙ ሴቶች አቅማቸውን እንዲያሳዩን ሩታ አድርገናል በዚህ አጋጣሚ አይካድም። ከዛ በኋላ ደግሞ ያው ብሩክና ሀይሚም ጥንድ ጥንዶች ሆነው እንዴት አይነት ላይፍ ማሳለፍ እንዳለባቸው እንዴት አይነት የሴት ልጅን ክብርና የሴት ልጅን ፍቅር ሳይገለጽ ራሱ በተግባር ማሳየት እንዴት እንደሆነ ብሩክ አሳይቶናል ማለት ነው። ለሁሉም ሰው አሳይቷቸዋል። ለዙ በዙሪያው ላሉ ለጓደኞቹ በሙሉ ሀታ አሁን አኗር እና ሶፊያ እንኳን እያደረጉ ያሉት ነገር ከብሩኪ ነው። ሌላው ቀርቶ ሄሉዬና ቢንያ ቢንያ አሁን ቅርብ ጊዜ ነው የመጣው እንዳለ በጣም በቃ የሚያምር የሚያምር አክሽን እያየሁበት ነው በጣም ማለት ነው። እና በዚህ አጋጣሚ እንዳውም ለሄሉዬ ምንላለሁ እኔ ሄሉ ልባችንን እንዳሰብሪው ምክንያቱም እኛ ሃይሚና ብሩኬ ምንም አይነት ነገር ምን ይፈጠር ያው ተለያይተው እንደማይለያዩ ልባችን ያውቀዋል። እና ያን ያክል በሚያደርጉት ነገር ቅስማችን ቢሰበርም ብዙም ይለያያሉ የሚል ነገር እኔ ውስጤ አላስብም። በነገራችን ላይ ግን ሀይሚን በምትናገረው ነገር ብሩኬን በሚናገሩ በሚነጋገሩት ነገር የሆነ ነገር ቁርሾ ቀይም እንዳይኖር ያን ብቻ ነው መፈራው። ከዛ ውጪ እንለያያለን የሚል ሀሳብ ምንም አይነት የለም። ብዙ ብዙዎቻችሁ ሁሉ የምታስቡት ነገር ይሄ ነገር ነው፣ ግን ያ ነገር አይፈጠርም። ሶ ሄሊዬ አሁን ላይ የተመልካች ቀልብ እየገባች ነው። በሚገባ ጥሩ ጥሩ ጸባይ እያየሁብሽ ነው በአንች ላይም ለቢነያ ያለሽ ነገር ቢነያም እንግዲህ ሄሉዬን ለማዝናናት ሄሉዬን ለማስደሰት እንግዲህ አላቅም፣ መጨረሻውን ባናቅም ጅማሬው በጣም ያምራል፣ እውነት ለመናገር ማለት ነው። እውነት ሄሉዬ በዚህ መልኩ ማለት ህይወቷ የተስተካከለ ቢሆን ደስ ይለኛል፣ እኔ ማለት ነው። ያው እኛ ኦሬንሶች ነን፣ ተመልካቾች ነን። ግን ለምን እንደሆነ ማለት እስከዛሬ ከብዙ ሰዎች ጋር ትመጣለች ሄሉ፣ አያት አለሁ ግን ያን ያክል እንዴት ነው ከእሷ ጋር የሆነ ህይወቷን ይመራላታል ወይም ደግሞ ህይወቷን አስተካክላ የምትጓዝበት ትክክለኛ መንገድ ይዟት የሚጓዝ አሁን ለምሳሌ አንድ ሰው የሚሆናችሁ የማይሆናችሁ ሰው አለ። እኔ እስከ ዛሬ ከመጡት ውስጥ እግዚአብሔርን ለምን እንደሆነ አላውቅም፣ ማንም ሰው ከእሷ ጋር የሚሄድ ባህሪ አላገኘውም። ያው ሄሉ ታውቃላችሁ፣ ትንሽ የሆነ ወጣ ያለ ባህሪ ያላት ብዙ ጊዜ ውስጥ አጠገቧ ሲኮን ውስጧ ማለት ነው ውስጧና የሆነ የምታወራው ወሬ አንድ አይደለም። በነገራችን ላይ ተፈጥሮዋ ነው። በአካል የሚያቋት ሰዎች ሲያወሩኝ ሄሉ ካሜራ ላይም ከካሜራ ጀርባም አንድ አይነት ባህሪ ነው ያላት ይላሉ። እና ሶ ይህ ባህሪዋን ደግሞ ለመረዳት ትንሽ ጊዜ ያስፈልጋል። ያንን ጊዜ ደግሞ ወስዶ ቢነያ እንግዲህ የገባው ይመስለኛል። ምክንያቱም እንደምትፈልገው አይነት አክቲንግ እያሳየ ነው ያለው። እንደምትፈልገው አይነት የቃላት ንግግሮችን መልስን እየመለሰ ነው ያለው። እንግዲህ ቢነያ ማለት ነው። ያው እንግዲህ አላቅም እንግዲህ ምንም አዲስ ነገር ይኖራል ብለን አናስብም። እኛ የሄል ኦሬንጆች አንፋታም፣ የማዳም ቅመሞች አይን ከገባ በኋላ አንፋታም። ሰሞኑን ደግሞ ከሃይሚዬ ንጉስ ጋር እያቀነባበሩት ነው። እንግዲህ እስከዛሬ ብሩክን ከሴት ጋር ነው እንጂ ሲያቀናብሩት ማየው፣ በፍጹም ከወንድ ጋር ሲያቀናብሩ፣ በፍጹም አይቻላቅም ነበር። ግን ከቢነያ ጋር ምን እንዳይዋላቅም ቢነያና ብሩኬ ኦ ማይ ጋድ በጣም አሪፍ አሪፍ ቦታ ላይ እያቀናበሯቸው እያየሁኝ ነው። እንግዲህ ሄሉም ታውቃላችሁ፣ ለቅመሟ ምርጥ እህቷ ናት። አዝላ ገፈፍ ገፈፍ የምታረጋት ነች። እንዲሁም ለብሩኬም በጣም ቤስት እንዳህቱ ማለት ይቻላል። ሄሉ ና ብሩኬ ቤስት በጣም ብዙ ላይፍ አብሮ ያሳለፉ ልጆች ናቸው። ከዚህ በፊት ብዙ ነገር ወጣው ረድና እና ከዛ ከዛ አንጻር ይመስለኛል ያኔ አንድ ላይ እንዲቀራረቡ ፈልጋችሁ መስለኛል። ይጨረቃ ፋሚሊዎች በዚህ አጋጣሚ ሰላ ደንቃቸው አላልፍም። ጥሩ ሰው ለማገናኘት ያላቸው አቅም በጣም ሀይ ነው። በቃ በጣም ይገርማል እና ቢነያ ምለ ነገር ምን መሰለህ የጨረቃ ፋሚሊ ውስጥ በቃ በሄሉም በሲንድርሏ ሲንድርሏ መቀየር አለበት። በቃ ሲንድርሏን ለሌላ መልሽ። በቃ ሲንድርሏን እኔ ሲንድርላ አልም ከዛሬ በኋላ ሄሉ ነው ምለው። ምክንያቱም እንዴ ይነብራል፣ የሌላ ሰው ያወጣውን ስም። ግን ያው በምን እንደተለያዩ በእርግጥ የምናውቀው ነገር የለም። ግን ሆኖም ያም ይሁን ይህ ግን ቢኔ አሁን ተመችቶኛል እኔ ለሄሉ ማለት ነው በጣም ማለት እንዲርቅሽ ወይም ደግሞ ሌላ ሀሳብ እንዲመጣ አንፈልግም በመካከል ብዙ አይነት ጉዞ ተጉዛችሁ ቪዲዮ መስራት ትችላላችሁ። እሷም እንደምትለው እንደምጽፋቸው ነገሮች እስከ ዛሬ ድረስ እኔ ሄሉ በእንደዚህ አይነት መልኩ የሆነ አጠገቧ የመጣን ወንድ ስትገልጽ አይቻት አላቅም፣ በፍጹም አሁን ለአንዴና ለመጨረሻ ጊዜ ነው እኔ ሳያት። እኔ ቪዲዮዋን እከታተላለሁ አድናቂ ሆነ ታውቃላችሁ። ግን ቪዲዮዋም ብዙ ጊዜ አልሰራበትም ና ለምን እንደሆነ አላቅም። አንዳንድ ጊዜ የሆነ ቀልባችሁም ይወደው ሰው አለ ልበል፣ እንደዛ ነው መሰለኝ። እኔ አሁን ግን ሄሉና አቢኔያ በጣም በቃ መለያየት የለባችሁም እናንተ፣ በቃ ስሩ ስሩ። ሌላውን ነገር ደግሞ ያው የህይወት ህይወት ይቀጥላል። ሌላ ላይፍ ፍቅር የሚባለው ነገር ደግሞ ራሱ እንግዲህ በሂደት የሚሆን ነገር ነው ብያ ምን አለው። እስከዛ ድረስ ግን ሄሉ እኔ እንጃ የሆነ በቃ እንዴት ልበልሽ እስከዛሬ ድረስ አጠገብሽ ካሉ ሰዎች ለየት ባለ ጸባይ በቃ አላደለ የሆነ ምራቋጥ ያደረገ ጸባይ ይዘሽ ከቢነያ ጋር ይዘሹ ብትጓዥ የተሻለ ይመስለኛል ብዬ አስባለሁ። አንደኛ ያስከብረሻል ብዬ አስባለሁ። ሁለተኛ ከብሩኬ ጋ የሆነ ማች የሆነ ነገር አለው ማለት በሀገር ወንዱ ስለማናቅ ነው እንጂ እንደ ብሩኬ ባይሆንም ከብሩኬ በታች ይሆናል። እንደ ብሩኬ የሚሆን ወንድ የለም፣ ፈጽሞ የለም። ከየት ተገኝቶ ቢፈለግም አይገኝም። እንደ ብሩክ ማለት ነው። ጀስት ያው ሀይምዬ እንግዲህ ሰሞን በጀመረችው ነገር እንግዲህ ያው እንትን እያሉ ነው እየተደባበሩ ነው። በዓልን አደራ ነው ምለው እኔ ግን እኔ በዓልን አደራ ነው የምለው ሀይሚ ና ብሩኬ እነሱ ከሌሉ በጣም ነው የሚደብረው። በዓሉ ራሱ ማለት ነው ሰው እንግዲህ እነ ቢነያ ጋር ቀላቅሏቸው። ቢነያ ና ብሩኬን እንግዲህ ቀላቅሏቸው አብረው ቪዲዮ ይስሩልን አንድ ቀን ሄሉም ሀይሚም ቢነያም ብሩክም ባንድ ሆነው በዛ ላይ ደግሞ የአርሴናል ጨዋታው ጊዜ ራሱ ከብሩኬ ጋር ነው ያቀናበሩት በጣም ገርሞኛል ምንድን ነው ግን ያያችሁት ነገር እስኪ መቼስ ትኖራላችሁ እዚህ ውስጥም እሱን ያቀናባበራችሁት ማለት ነው እና ምንድን ነው ያያችሁት እይታ እንዴትስ አያችሁት የሄሉንና የቢነያን ግንኙነት እንዴት አያችሁት ማለት ቪዲዮቸውን አክሳቸውን አክሽናቸውን እንዴት አያችሁት የተወሰነ የተወሰነ ሀሳብ እየገለጻችሁበት ነው የኛ ሀሳብ መግለጽ ደግሞ ለሄሉ በጣም ይጠቅማታል። ለዩቱብ ቻናል ዩቱብ ቻናል ሰው ሲሰራባችሁ በጣም ነው የሚጠቅማቸው፣ በነገራችን ላይ ማለት ነው። ምክንያቱም ብዙ ሰው ጋር ይደርሳል፣ ቪዲችሁ ሼር ይደረጋል፣ ማንነታችሁ ይታወቃል። ሶ ሰብስክራይብ እድገት የሚኖረው እንደዚህ ነው። የጨረቃ ፋሚሊዎች ለዚህ ነው። የጨረቃ ፋሚሊ አይቶ የሚምር ሰው የለም። ፌመስ ራሱ ስለ እነሱ ማውራት የማይሰለቸው ስለ እነሱ ማውራት የማይሰለቸው ሰው ነው ያለው፣ እና በዛ ምክንያት የጨረቃ ፋሚሊዎችን ራሱ እንዴት ነው ከቅርብ ጊዜ በኋላ ነው በእንደዚህ አይነት ኬዝ ውስጥ እንዲገቡ ያደረግ ናቸው ማለት ነው ና ስለዚህ ስለ ቢነያ ና ስለ ሄሉም እስኪ አንዳንድ ነገር ማለት አለብን። የጨረቃ ፋሚሊዎች እንዲሁም ደግሞ የሄሉ ቤተሰቦች ና የቢነያ ወይስ ደግሞ ቻናል ሊከፍት ነው የመጣው ቻናል ሊከፍት ቢመጣ እርግጠኛ ነኝ ሰርግ ቢኖረው ወይ ጋብቻ ምናምን ቢኖረው እስካሁን ይወጣል ብዬ አስባለሁ። ጓደኛ ቢኖረው ይወጣል ብዬ አስባለሁ። ምክንያቱም ያው ሚዲያ ላይ ስትሆኑ እንግዲህ ሁሉ ነገር አይደበቅም። የፋሲል ብቻ ማንነት ነው እስካሁን ያልታወቀኝ። ኢንስታግራም ፈልጌ ያለው እንትኑ ላይም አላገኘሁትም ቲክቶክ ላይ የፋሲል ማንነት የተደበቀ ነው፣ የተደበቀ እውነት። ይሄማ የአብይ ጎን አለበት ብዬ ነው ያሰብኩት፣ ራሱ ማለት ነው ፋሲል ማለት ነው የሀይምንና የብሩኬን ህይወት ለመበጥበጥ የ የአብይ እጅ ተልኮ አለበት፣ እንዲህ ብዬ ነው ያሰብኩት ማለት ነው። ለመመሰላችሁ ምንም አይነት አድራሻ የለው፣ ማን እንደሆነ ምንም አይታወቅም እንጂ አድራሻ ቢኖር ኖሮ ይገለበጥ ነበር። እስካሁን ድረስ ማለት ነው። ብሩኬና ሃይሚን ደግሞ ምዘቀዝቁ ሰዎች፣ ስነ ስርዓት ያዙ፣ ስነ ስርዓት ያዙ። ብሩኬና ሃይሚን ምዘቀዝቁ ሰዎች፣ ስነ ስርዓት ያዙ። በቃ ተዘቃዘቁ። የመጣበትን ጉዳይ የተከፈለውን ብሩን ጨርሶ የተሰጠውን ካራክተር ሰርቶ ይሄድ በቃ። ምንም ብር ታካፍሎት ነው እንጂ በፍጹም በፍጹም ፋሲል ለሃይሚ አይደለም ቀለበት ማለት ነው። አንድ ቀን ራሱ አውቋት አይቷት አያቅም ሲጀመር ሰላም ብሏት ራሱ አያቅም ሲጀመር ማለት ነው። እና አንሽ ወድ ሃይሚ እኛ ስላላ መናት በጣም ከፍቷታል። ምክንያቱም እንዴት አታምኑኝም በቃ ለምን በቃ ብላ እንደውም ትናንት ብሩኬን እያመናጨቀችው ነበር፣ እንድንሰድባት ማለት ነው። ግን አሁን በአሁኑ የሚሳደብ ሰው የለም ማንም፣ ሁሉም ነቃ፣ ሁሉም ስለነቃ የተሳደበ ሰው የለም። እና ሃይሚ ደግሞ በቃ እሱን ብሩኬን ሲነኩት ብዙ ደስ እንደማይለን ታውቃለች። ትናንትና ይውጣላቸው ብላ እንዲህ ልት መታኝ ነው እንዲ ምናምን ብላ ጓ ያለች ነበር ና እንዴት እንደዛ ያደረጋታል ስ እያላችሁ ነበር ሰው የሰው ልጅ የሚወደውን ሰው በሚወደው ሰው ላይ የሆነ ነገር ሲገኝ እንደዛ ቃላቶች መናገራቸው አይቀርም። ሶ ብሩኪ አስቦበት ወይም ደግሞ ሌላ ነገር አስቦ አይደለም እና እንደውንም በጣም ትግስተኛ ታጋሽ ነው፣ በጣም ታጋሽ ነው ብሩኪ ብዬ ነው ማምነው። ምክንያቱም እዛ ቆሞ እንደዛ ሲያመናጭቀው እንኳን ምንም አላለም። ለሃይም ያለውን ክብር ነው ያሳየው። ሶ እንግዲህ ሂያብም ዩቱብ ቻናል ከፍታለች ማለት ነው። ውድ ቤተሰቦቻችን፣ ሰዎቻችን ሰብስክራብ ያደረግን ያው ማበረታታችን አይቀርም ማለት ነው። እንግዲህ ቤተሰቦች፣ ዛሬ ጨረቃ ፋሚሊ በፍቅር ይመጡልናን ብለን ተስፋ እናደርጋለን። ውድ ቤተሰቦቻችን፣ ሰዎቻችን ለዛሬ ሲመለከታችሁ መጣሁት ቪዲዮ ይሄን ይመስል ነበር። እንግዲህ ቡሩኬ አርሴናልን ሲንከባለል የነበረው ነበርው በሂያብና በኤፍሬም ቤት ነው። አዛን አለብኝ። ቻው፣ መልካም ምሽት ይሁንላችሁ። ባባይ። ባይ።